እቃው ወደዋል እስኪ አስተያየት ካለክኖ ምንም ይወጣለት። ስለዚህ አመሰግናለሁ። ወይራዲለ ውወይስማሙድ ይህን ስራዬ በደንብ እንድታዩ ይፈልጋለሁ። አረቢያን መጅሊሱ 16 ካሬ ነው። ምንጣፉ አውጥቼላታለሁ። ይህ ምንጣፍ እኔ በፈቃደኝነት ያመጣሁት ነው። ው ሚያስጨምራል ይህ ሁሉ ገንዘብ ይሄን ስስ ምንጣፍ አይነጠፍም ብዬ አሰብኩኝና ይሄን በመሰለ ቤት ይሄን ምንጣፍ ዘርግች ላታለሁ። እና ይሄ በራሴ ፈቃደኝነት ላይ የመጣው ትንሽ ነው የሚያስጨምራት። ምንጣፉ ቆንጆ ምንጣፍ ነው። ቱርኪያ ይኸው ብራንዱ ስታምፕ ከጀርባ ነው ያላቸው እራሱ ላይ ነው የሚመታው። ይኸው ደረቅ ምንጣፍ ነው ጀርባው። ይው ውፍረቱ ቲክነሱ ለማየት እና ቆንጆ እቃ ነው። እያያችሁኝ ስለምታዙ ከልብ አመሰግናለሁ። ከትንሹ ትንሹ ላሳያችሁ። ይኸው የምጠቀመው አንደኛ ማቴሪያል ነው፣ ማለዳ ነው። ጨርቁ ደግሞ ይኸው ስቶኮ ደብል ፌስ ይሄ አንደኛ ደረጃ የሚባል ነው። ማቹም የተጠቀምኩላት ይሄ ነው ማለት ነው። እጅግ በጣም ቆንጆ ማጅሊስ ነው። እኔ በአፍ ብቻ ሳይሆን ሚዲያ ላይ እንደዚህ በይፋ እያንዳንዱን ማሳያችሁ ኢቨን መጅሊስ ለሚያውቅ ሰው እንኳን ወስዳችሁ በታሳዩ ማቴሪያል አንደኛው ነው የምትባሉት። ወለል ብዙ አይነት ወለል ስላለ ይሄ አንደኛ የሚባለው ወለል ነው። ጀርባው ላይ ይሄ እዚህ ጋር ብቻ ሳይሆን ጀርባው ላይ ራሱ ይወዳችሁ ስታምፖዋለ ታየቷላ ይሄ አንደኛ ነው። ወለል ሆኖ የሚላጥ ወለል አለ፣ እዚች ጋር እንደ ላስቲክ እንዲምትነሳ ወለል አለች። እና ብዙ አይነት ወለሎች አሉ። ይሄ አንደኛ የሚባለው ከጀርባው እስታምፕ ነው። ጥቁር ነው፣ ይሄ እንደምታየው ጥቁር ነው። ከዛ ስታምፕ ጀርባው ላይ አለ። ከዛ ሲገለበጥ ምን ይሆናል? ይሄ ይሆናል ማለት ነው። እኔ ወለል ስቁርጥ ብዙ ጊዜ እንደዚህ ትርፍ የምሰጠው እዚህ ጋር የሆነ ነገር ኖሮ ምናምን ሳይሆን በርጋ ይበላል። ያን ጊዜ ይሄ እንደዚህ ይሰጠዋል እየተዟዟረ ማለት ነው። ለዛ ብዬ ነው እንደዚህ ትርፍ የሚሰጠው። ይህ በድጋር ስለሚሸፈን ምንም ችግር የለው። አሁን እዚህ ጋር የማካደርማ ቤቢ ሲደረግ እኔ ቁጭ ያልኩት ደክሞኝ ነው። እሺ፣ እግሬ አመም አድርጎኛል። እንደ በርድ ነገር አስሮኛል። የጫማ ላውለት ካልሲ እራሱ ይኸው ከአሜሪካን የመጣልኝ ካልሲን ያደረኩት እና አሞኝ ነው ወይ አንስቶብኛል በጣም ስራ እኔ ቤቢው በሁለት አይነት ከለር አድርጌላታለሁ ብሉ ብላክ እና ቤሽ ነገር ግን ቤቢው በግልባጭ መጠቀም ትችላለች በዚህም በኩል መጠቀም ትችላለች ወይም ይችላሉ። እኳ አራት ማዕዘን ብዙ ጊዜ ብዙ ሴቶች እንትናቸው ነው ምርጫቸው ነው፣ ትልቁን መስታወት። ከዛ እነዚህ ቴብሎች ሰርቻለሁ ማለት ነው። ለምትፈልጉ ሰዎች የሚመጣ ሰው ካለሽ ማረፍ ትችላላቸው። ከዛ በኋላ መልሳችሁ ቀድታችሁ ማስገባት ትችላላቸው። ማነንጣጫእንግዲህ መጅኒስ ጋራ ያመጣ ነው። እቃ አለ፣ የቤት እቃ ከእህቴ ሱቅ ነው። ይሄ ደግሞ የተጫነው እና አሳያችኋለሁ፣ ማለት ነው እያንዳንዱ ምን ምን እንዳለው። ቡርክ እሺ

ፔርሙ ዘለቀስ ምን? ይሄን ፔርሙዝ ነው። ልክ እንደዛ አይነት ይሄ ደግሞ ያው ታውቁታላችሁ ባልፈታው ተደራራቢ ሳህን ባለ አበባ የሚባለው አምስት ደረጃ ያለው ነው። ይሄ ደግሞ የውሃ ብርጭቆ ከነ እንትኖች ከነ ጆ ይሄ ደግሞ የረከብኩት ሽታለሁ ይሄ ደግሞ ሶላር ነው፣ ከጁናይድ የገዛቸው እየገዛቸው መግጠሚያ ይቀላል አስባለሁ። እና ይሄ ይመስላል ማለት ነው። ትዕዛዞቻችን አድርሰናል። እንግዲህ ኩኖ አሊ መና ማረቆ ልዩ ወረዳ ነው ያለሁት። እቃ ወደዋል አስተያያች ካለክለምንም ሚወጣለት ለለዚ አመሰግናለ ሆይ ትዛዝሽ ይህን ይመስላል። የእህት አግርሰልልሻል በስነስርአት እህም ሱቅ የተገዙት እቃዎች እኔ ሱቅ የተገዙ መልሶች ምንጣፎቻ ጠቃላይ ጊ መጠቻአለው። መጋረጃ ግን አልጋረድልም ምክንያቱም ቤቱ ሲሜንቶ ግርፍ ስለሆነ ሚስማር አይመሰውም። ነጌ በማሽን ተበዝቶ መጋረጃ ይሰቀላል። እኔ ስለማልመጣ ሰራተኛ ነው ምልከው ነች ዶርና የመስኮት መጋረጃ ደግሞ ተሰቅሎ ቪዲዮ ይለቀቅላችኋል ማለት ነው። እማማ እናቴ እንዴት ነው እናንተ አስተያየት አላችሁ? አስተያየት ይኸው እኮ ሲ ኩታል ይኸው እኮ ሲ ቅሬ ይኸው እኮ ሲ ምንም ቅሬና የለኝም። አስተያየት ምንም ነገር የሚያደር ነገር የለም። ወዲ ወድጀ ዋለው እያለች ነው እሺ እናመሰግናለን እናቴ እሺ እናመሰግናለን እንግዲህ ወደ ሌላ ሀገር ስልጢ ቅበት ሀሳብ የሚባል ቦታ ልንሄድ ስለሆነ እናመሰግናለን ቻው